ምን እንደምታስቡ አላህ ያውቃል።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 ሰዎች ማንነት ነግሮናል። እያንዳንዷን ክፍተት እየተጠቀማችሁ እስልምና ለማጥላላት እንደምትሞክሩ ግልጽ ነው። ነገር ግን አልሐምዱሊላህ የዲኑ ጠባቂ የሰው ልጅ አይደለም፣ አላህ ስብሐነ ወተዓላ ነው። ይህንን እምነት ይህንን ዲን የሚጠብቀው አላህ እስከሆነ ድረስ በጭራሽ ሊሳካላችሁ የሚችል ተግባር አይደለም። ለማስታወስ ያክል አላህ ስለ እነዚህ ሰዎች በቁርአን ምን እንዳለን አብረን እንመልከት። ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ላ ተተኺዙ ብጣነተ ሚን ዱኒኩም ከእናንተ ውጭ ከእስልምና እምነት ተከታይ ውጭ ያሉ ሰዎችን ምስጢረኛ አድርጋችሁ አትያዟቸው። ላ የእሉነኩም ከባለን በእናንተ ላይ የሚጎዳን ነገር ከማድረስ ጭራሽ የሚወገዱ ሰዎች አደሉ።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 ወኢን ቱሲብኩም ሰይአቱን የፍራሑ ቢሃ መጥፎ ነገር ቢገጥማችሁ አደጋ ቢገጥማችሁ ችግር ቢገጥማችሁ መከራ ቢገጥማችሁ ይደሰታሉ። ጉዳትህ የሚያስደስተው የሆነን አካል መልካም ነገር ቢያገኝህ የሚያስከፋው የሆነን አካል እወድሃለሁ ያልክ ትገልጻለህ፣ ከእናንተ ጋር እንተባበራለን ያልክ ትናገራለህ። ስለ እነዚህ ሰዎች ከአላህ በላይ ማን ይንገረን? ጅብሪል ወሕይ ይዞ እንደገና ይወረድልን? አላህ አሁንም ምን አለ? ወኢን ተስቢሩ ወተተቁ ላየዱሩኩም ከይዱሁም ሸይአ ነገር ግን ይህን ያህል ጥላቻ አላቸው ሲባል ይህን ያህል ሸር አላቸው ሲባል፣ የሚያስፈራን ነገር እንደሌለ አላህ ነገረን። ብትታገሱ፣ ሶብር ብታደርጉ፣ ብትታገሱ፣ ወተተቁ አላህንም ብትፈሩ ላይ የዱሩኩም ከይዱሁም ሸይአ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 በእምነታችን ላይ ትልቅ አደጋ የሚያመጡ ነገራቶች ስለሆኑ ቀስ ብለን የምንናገረውን ነገር በማን ላይ ነው የምንናገረው የሚለውን ነገር ማስተዋል ይጠበቅብናል። ወሰላሙ አሌይኩም ወረሐመቱላሂ ወበረካቱ